ዛሬ በጣም ጣፋጭ ቀላልና ሁሉም የህብረተሰብ ክፍል በየቤቱ ሊያዘጋጀው የሚችል የአትክልት ሳንዱች እንዴት እንደሚዘጋጅ አሳያችኋለሁ። የእርጥብ ሳንዱችም ለሰለቻችሁ ጥሩ መለወጫ ይሆናችኋል ብለን ተስፋ እናደርጋለን። ሌሎች ተጨማሪ የሳንዱች የራፕ፣ የሸዋርማ፣ እንዲሁም የበርገር አሰራሮችን መማር የምትፈልጉ ከሆነ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። የዛሬውን ሳንዱች ለየት የሚያደርገው ብዙ ወጪ ከማይጠይቁ የአትክልት ግብዓቶች የሚዘጋጅ መሆኑ ነው። ከምንጠቀማቸው የአትክልት ግብዓቶች መካከል ቀጠን ተደርጎ በረጃጅሙ የተከተፈ ጥቅል ጎመን፣ በደንብ ታጥቦ ተልጦ በቀጫጭኑ የተከተፈ አንድ ተለቅ ያለ ካሮት፣ ግማሽ ፍሬ ዝኩኒ። ዝኩኒው ለምታዘጋጁት ሳንዱች ልዩ የሆነ ጣዕም ስለሚሰጠው ብትጨምሩበት እመክራችኋለሁ። አንድ በደንብ ታጥቦ ተልጦ በቀጭኑ የተከተፈ ድንች ትንሽ ቃጠል እንዲያረገን አንድ ቃሪያ አንድ በቀጭኑ የተከተፈ ቀይ ሽንኩርት እና ለማጣፈጥ ተጨማሪ የማጣፈጫ ቅመሞች እንጠቀማለን። የቅመሞቹን ዝርዝር ቪዲዮን እየሰራው እነግራችኋለሁ። ሳንዱቹን ለማዘጋጀት አስቀድማችሁ ድንችና ካሮቱን ገንፈል ታደርጋላችሁ። ገንፈል የምናደርግበት ምክንያት በኋላ ላይ ስንጠብሰው በቀላሉ እንዲጠበስልን ነው። ታዲያ ገንፈል ታረጉታላችሁ ሲባል ትቀቅሉታላችሁ ማለት አይደለም። ውሃው ከፈላ በኋላ ለአምስት ደቂቃ ከቀቀላችሁት በቂ ነው። ያዘጋጃችሁትን ጥቅል ጎመንም ልክ እንደ ድንችና እንደ ካሮቱ የተወሰነ ውሃ ታረጉና በእንፋሎት ሙትት እስኪል ድረስ ታበስሉታላችሁ። አሁን ካሮትና ድንቹን ማጥለያ በመጠቀም ታጠሉታላችሁ። ጥቅል ጎመኑም በውስጡ የያዘው ውሃ ካላለቀላችሁ በማጥለያ ታጠሉታላችሁ። አትክልቱን በሚገባ ካገነፈላችሁ በኋላ ትጠብሱታላችሁ። አትክልቱን ለመጥበስ ምንም ለየት ያለ መጥበሻ አያስፈልጋችሁም። ልክ እንደ እኔ በቤት ውስጥ የብረት ምጣድ ካላችሁ ብረት ምጣዱ ላይ አራት የሾርባ ማንኪያ ዘይት ትጨምሩና አስቀድማችሁ ዝኩኒውን ጨምራችሁ ሞቅ ሞቅ ታደርጉታላችሁ። ዝኩኒ ቶሎ የመጠበስ ባህሪ ስላለው እጃችሁ ሳያርፍ ቶሎ ቶሎ ማማሰል ይኖርባችኋል። ይህን የብረት ምጣድ የት ነው የምናገኘው? ብላችሁ ስጠይቁኝ የነበራችሁ ወንደ ላጤዎች ሰፋፊ ጉሊቶች ላይ በተለያየ ልኬት እንደ ልብ ታገኙታላችሁ። ዝኩኒውን ጨምራችሁ ለተወሰነ ደቂቃ ከጠበሳችሁት በኋላ ልክ ቀለሙን መቀየር ሲጀምር ገንፈላ አድርጋችሁ ያዘጋጃችሁትን ድንችና ካሮት ከላይ ተጠንቅቃችሁ ትጨምራላችሁ። ላዩ ላይ እርጥበት ስለሚገኝ የጋለ ዘይት ላይ ስጨምሩት ወጨፎ ሊኖረው ስለሚችል እንዳትቃጠሉ ተጠንቀቁ። አሁን የጨመራችሁትን ካሮትና ድንች ከዝኩኙ ጋር በሚገባ ትቀላቀሉታላችሁ። ብዙውን ጊዜ አትክልት ስጠብሱ ዘይቱን ወዲያው ሊመጥባችሁ ስለሚችል ዘይት ያነሰው ከመሰላችሁ እዚ ጋር ተጨማሪ ዘይት ከላይ መጨመር ትችላላችሁ። የጨመራችሁት ካሮትና ድንች ተጠብሶ ልክ ቀለሙን መቀየር ሲጀምር ከላይ ያዘጋጃችሁትን ሽንኩርት ትጨምራላችሁ። ከቀይ ሽንኩርቱ በተጨማሪ የባሮ ሽንኩርት ከላይ በተጨምሩበት የተሻለ ጣዕም ታገኛላችሁ። ይህን ቀለል ያለ የአትክልት ሳንዱች ሁላችሁም በየቤታችሁ ከሞከራችሁት፣ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት ሳንዱች ላይ ሀሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። የጨመራችሁትን ሽንኩርት ከሌሎች ግብዓቶች ጋር በሚገባ ከጠበሳችሁ በኋላ ከላይ አገንፍላችሁ ያዘጋጃችሁትን ጥቅል ጎመን ታስገባላችሁ። እዚህ ጋር ከጥቅል ጎመኑ በተጨማሪ እንደ አማራጭ ቆስጣ፣ እንዲሁም ያበሻ ጎመን መጨመር ትችላላችሁ። ታዲያ የምትጠቀሙትን ጎመን አስቀድማችሁ በሚገባ ማጠብ እንዲሁም ማገንፈል እንዳዘነጉ። ሁልጊዜም ቢሆን ማንኛውም የአትክልት ምግቦችን ስታዘጋጁ አስቀድማችሁ አትክልቶቹን በሚገባ ማጠብ እንዳዘነጉ። ጥቅል ጎመኑን ካስገባችሁ በኋላ ምስሉ ላይ በምትመለከቱት መሰረት ቀስ እያላችሁ ትቀላቀላላችሁ። ጎመኑን በሚገባ ከቀላቀላችሁ በኋላ የማጣፈጫ ቅመሞች ታስገባላችሁ። አንድ የቡና ማንኪያ የነጭ ሽንኩርት ዱቄት። የነጭ ሽንኩርት ዱቄት ከሌላችሁ ትኩሱን ነጭ ሽንኩርት ልጣችሁ ላማርጋችሁ ከትፋችሁ ማስገባት ትችላላችሁ። ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ እና አንድ የቡና ማንኪያ የሮዝሜሪ ዱቄት ከላይ ታስገባላችሁ። የሮዝሜሪ ዱቄቱ የምጠብሱት አትክልት የጥብስ ቃና እንዲኖረው ያግዘዋል። እስካሁን የዘረዘርኩላችሁ የቅመም አይነቶች እንዴት እንደሚዘጋጁ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ በቀላሉ መማር ትችላላችሁ። የጨመራችሁትን ቅመም ከአትክልቱ ጋር በሚገባ ካዋህዳችሁት በኋላ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። የጨው መጠኑን ለእናንተ ትችዋለሁ። እየቀመሳችሁ የምትፈልጉትን ያህል ይዘት እስኪይዝ ድረስ ጨውን መጨመር ትችላላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ መለኛ ላይ የምንለቃቸውን ቪዲዮዎች ሳይፈጥኑ ረጋ ብለው ከሰፊ ገለጻ ጋር የምትፈልጉ ከሆነ የፌስቡክና የዩቲዩብ የዩቲዩብ ገጻችንን ምርጫችሁ አድርጉ አሁን የሳንዱቹ አትክልታችን ምስሉ ላይ በምትመለከቱት መሰረት ቆንጆ ሆኖ ተጠብሶልናል። እኔ ትንሽ ሳንዱቹ ቃጠል እንዲያረግ ስለፈለግኩ አረንጓዴ ቃሪያና የቀይ ቃሪያ ዱቄት ከላይ ጨምሬበታለው የቀይቃሪያ የቀይ ቃሪያ ዱቄት እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች እዚሁ ገጻችን ላይ ታገኙታላችሁ። የቀይ ቃሪያ ዱቄቱን የተለያዩ ምግቦችን ለማጣፈጥ በተለይ ቺፕስ ስታዘጋጁ ልዩ አማራጭ ነው። የዛሬውን ሳንዱች የምናዘጋጀው በቤት ውስጥ በጋገርነው ዳቦ ነው። ይህን የሳንዱች ዳቦ እንዴት እንደጋገርነው መማር የምትፈልጉ የመለኛ ተከታታዮች እዚሁ ገጻችን ላይ በቅርቡ ቪዲዮ እንለቅላችኋለን። አሁን የሳንዱች ዳቦውን ለሁለት እንሰነጥቀዋለን። ለሁለት ስትሰነጥቁት ሙሉ ለሙሉ መሰንጠቅ የለባችሁም። ይህንን የምታደርጉበት ምክንያት ዳቦ አትክልቱን አቅፎ እንዲይዝላችሁ ነው። እዚህ ጋር ከፈለጋችሁ የገበታ ቂቤ በማቅለጥ ዳቦውን መጥበስ ትችላላችሁ። አሁን ዳቦውን የምንቀባው ቀለል ያለ ስልስ እናዘጋጃለን። እኔ ስልሱን ለማዘጋጀት ኬቻፕና የቀይ ቃሪያ ዱቄቱን ተጠቅሜያለሁ። እናንተ የቀይ ቃሪያ ዱቄት ከሌላችሁ ሚጥሚጣ መጠቀም ትችላላችሁ። የቀይ ቃሪያ ዱቄቱ ከሚጥሚጣው የሚለየው አንድ ነገር ሚጥሚጣው ተጨማሪ ቅመሞችና ጨው በውስጡ አለ። ነገር ግን የቀይ ቃሪያ ዱቄቱ ብቻውን የተፈጨ ነው። ስለ ቀይ ቃሪያ ዱቄቱ ገለጻ ከፈለጋችሁ እንደነገርኳችሁ እዚሁ ገጻችን ላይ ታገኙታላችሁ። አሁን ያዘጋጃችሁትን ስልስ ዳቦአችሁን ትቀባላችሁ። ዳቦውን እላይና እታችሁን በሚገባ ከቀባችሁት በኋላ ጠብሳችሁ ያዘጋጃችሁትን አትክልት ትጨምራላችሁ። እዚህ ጋር እናንተ ከፈለጋችሁ ከዚህ በፊት ያሳየዋችሁን የተለያዩ ስልሶች አዘጋጅታችሁ መቀባት ትችላላችሁ። እንደ ማዮኔዝ፣ ዳጣ፣ ባርቢኪው ሶስ እና የመሳሰሉትን በቀላሉ በቤት ውስጥ አዘጋጅታችሁ መጠቀም ትችላላችሁ። አትክልቱን ዳቦ ውስጥ ምስሉ ላይ በምትመለከቱት መሰረት ከጨመራችሁ በኋላ አሳምራችሁ ታቀርባላችሁ። እኔ ከሳንዱቹ ጋር እንደ ማባያ እንዲሆነኝ ለየት ያለ የድንች ጥብስ አቅርቤያለው። ይህ ድንች ጥብስ እንዴት እንደሚዘጋጅ በሚቀጥለው የመለኛ ቪዲዮ አዘጋጅላችኋለሁ። ለድንቹ እንደ ማባያ ስልስ እንዲሆነኝ ደግሞ ኬቻፕ አቅርቤያለው። ኬቻፕ እንዴት እንደሚዘጋጅ መማር ከፈለጋችሁ እሱንም እዚሁ ገጻችን ላይ አሳይተናል። አሁን የአትክልት ሳንዱቻችን ዝግጁ ሆኗል። ላበላል አመቺ እንዲሆንላችሁ ለሁለት ሰንጥቃችሁ ማቅረብ ይኖርባችኋል። ለሁለት ስትሰነጥቁት ቀለል እንዲደላችሁ መጋዙን ቢላ ብትጠቀሙ እመክራችኋለሁ። ይህ ሳንዱች ቀዝቅዞ ብትመገቡትም ቆንጆ ጣዕም ስላለው ለልጆች ምሳቃ፣ እንዲሁም ለራሳችሁ ምሳቃ ይዛችሁ መሄድ ትችላላችሁ። የአትክልት ሳንዱች እንግዲህ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። እርጥብ እንትታችሁ ይህን ደግሞ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።